አሰላሙ አለይኩም ወረሕመቱላህ ወበረከቱ፣ ሰላም እንዴት ናችሁ? እሁድ ቤተሰቦቼ ሁላችሁንም ሰላም ብያለው። እያላችሁበት ሰላማችሁ ዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ዛሬ እንግዲህ እንደተለመደው በአዲስ ቪዲዮ ብቅ ብያለው። ቀኑ እሁድ ነው፣ ኖቨምበር 9/2025። በዛሬ በእሁድ የቀን ውሎ ይዤላቸው የመጣሁት የጣትና የጆሮ የአንገት ወርቅ ጠገም ነው ማለት ነው። እንደምትመለከቱት 21 ካራንት ጥርት ያለ ባህሪ ነው። ግራሙ 23 ግራም ነጥብ 6 ነው ማለት ነው። እንደምትመለከቱት ወረቀቱ ላይ አለ። ቀረብ አድርጋችሁ ውት። ከዛ ውጪ የዚህ የ23 ግራም ነጥብ 6 ዋጋ እንደምትመለከቱት 11800 ብሎ ያው ቅናሽ ያስደርገዋለሁ። መጨረሻም ላይ ታውታላችሁ ማለት ነው። ይህ እንግዲህ ገንዘብ ለመያዣ አሪፍ ነው። ገንዘብ ለመያዣ እንግዲህ ገንዘብ ያላችሁ 20 ግራም 30 ከዛ በላይ ብትገዙ አሪፍ ነው። እንደውም ደግሞ የጣት ቀለበቶችን ኢትዮጵያ ላይ በጣም ተፈላጊ ናቸው። እነሱም የጣት ቀለበቶች ስምንት ግራም ዘጠኝም ሰባትም ተለቅ ተለቅ ያሉትን ብትገዙ ዲዛይኑን አይታችሁ ቆንጆ ቆንጆ ዲዛይኖችን መርጣችሁ መግዛት። ከዛ ውጭ ግን የአንገት ከሆነ እንደዚህ አስራ አምስት ሀያ ብትገዙ አሪፍ ነው ብዬ ነው ማስበው ውድ ቤተሰቦቼ ገንዘብ ለመያዣ እነዚህ እነዚህ የጣት የጆሮ የጆሮም ደሞ ስገዙ እንግዲህ እዚህ ጋር ለማጌጥ ሳይሆን እኔ ገንዘብ ለመያዣ ነው ያልኳችሁ ያለሁት። የጆሮም አሪፍ አሪፍ ዲዛይኖችን መርጣችሁ ግራማቸው ተለቅ ያሉትን ግዙ ማለት ነው። ገንዘብ ኖሯችሁ ለትርፍ ገንዘብ ለመያዣ ከፈለጋችሁ ማለት ነው። ከዛ ውጭ ግን ለማጌጫ ከሆነ ሶስት ግራም የጆሮ በቂ ነው። አራት ግራም በዛ ከተባለ። የጣትም ደግሞ ሶስት ሶስት ግራም በቂ ነው። ለማጌጫ ከሆነ ማለት ነው። እና ያው እንግዲህ ሀባይብ እንደነገርኳችሁ ነው። እዚህ ጋ የተለያዩ የጆሮ ወርቆች አሉ። እንግዲህ ምረጡ ምረጡ ደስ ያላችሁ የቱ ነው የሚለው እናንተ እንግዲህ። እዚህ ጋ በጣም የሚያማምሩ የጆሮ ወርቆች አሉ። በተለይ እንጥጥሉ አበዛዙ ዝጋውት እስኪ ዙም አድርጋችሁ እና ሀባይብ ያለው ነገር እንግዲህ ይሄ ነው። ወርቅ ስገዙ እንግዲህ ካራንቱን ማየት አለባችሁ። ወርቅ በርካሽም አለ፣ ይሄንን እወቁ። በርካሽ ትገዛላችሁ፣ ግን በርካሽ የገዛችሁት ወርቅ በኋላ ስሸጡትም የሚገዟችሁ በርካሽ ነው። ለምሳሌ 18 ካራንት ወርቅ ብትገዙ ዝም ብሎ ወርቅ ነው፣ እንደ 21 ካራንቱ ጥርት ያለ አይደለም። አይደለም እንደ 21 ካራንቱ እንደ ሳውዲው፣ እንደ ኮይቱ፣ እንደ ሌላው ወርቅ እንኳ አይደለም። በጣም ይለያል። ስሸጡትም ደግሞ በዛው ልክ ይቀነሳል ይቀነሳል ማለት ነው። ሃያ አንዱ በውድ ይገዝታችሁ እናንተ ስሸጡም በውድ ነው። ለምሳሌ የአንድ ግራም ወርቅ ዋጋ አራት መቶ ከሆነ የሚገዟችሁ እነሱ ሶስት መቶ ዘጠና ሶስት መቶ ዘጠና አምስት ይገዟችኋል ማለት ነው። የአንድ ግራም ወርቅ ዋጋ የባህሪኑን ማለት ነው። እንግዲህ የተሰሙት የአምስት ሪያል የአስር ሪያል ልዩነት ነው ከአዲሱ ጋር ማለት ነው። ስለዚህ እናንተ ተጎታችሁ ገንዘባችሁን ካወጣችሁ አይቀር እደህና ነገር ላይ ጥርት ያለ ወርቅ ገዝታችሁ ስሸጡም ደግሞ በዛው ልክ ትርፋማ ትሆናላችሁ ማለት ነው። እና ለዛሬ ይዤላችሁ የመጣሁት ይሄንን ይመስል። ቪዲዮውን ከወደዳችሁት ላይክ እና ሼር እያደረጋችሁ ያው ለብዙ ሰው እንዲደርስ አድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ለኔም ለእናንተ መልካም ጊዜ ይሁንልን።